ከአህጉራችን አፍሪካ ተነስተን ወደ ምዕራቡ የዓለማችን ክፍል ከአትላንቲክ ውቅያኖስ ባሻገር ላቲን አሜሪካ ላይ ከሰሜን አሜሪካ በምትዋሰነዋ ሰሜናዊ የላቲን ምድር በሀገረ ኮሎምቢያ አለም ስለዚያች ሀገር ባሰበች ቁጥር እነዚያን ሁለት ሰዎች መዘንጋት አይቻላትም ሁለት በተመሳሳይ ስም የሚጠሩ የተቃራኒ ዓለም ሰዎች አንዱ የብዙዎችን ህይወት የቀማ ማፊያ ሌላኛው ውድ ህይወቱን በማፊያዎች የተነጠቀ ምስኪን በእርግጥ ሁለቱም በጥይት ተመትተው እችን ምድር ይሰናበቱ እንጂ የአንዱ ሞት ለዓለም እረፍት የሌላኛው ደግሞ የዓለም ህዝብ ሐዘን ሆኖ አልፏል ኮሎምቢያ ሁለት እስኮባር አላት አንደኛው የማፊያዎቹ አለቃ ፓብሎ እስኮባር ሌላኛው ምስኪኑ እግር ኳስ ተጫዋች አንድሪያስ እስኮባር ለዛሬ ፓብሎን እንለፈውና የአንድሪያስን ህይወት ስለቀማችው አሳዛኝ አጋጣሚ ልናወራችሁ ወደድን አብራችሁን ቆዩም ወቅቱ የፈረንጆቹ 994 ነው አሜሪካ 24 ሀገራት የተካፈሉበትን አለም ዋንጫ ያስተናገደችበት ዓመት በዚያ የሚቀጥለው ዋንጫ ከተፈጠረ አንድ አጋጣሚ ማግስት የተፈጠረ አንድ አሳዛኝ ክስተት በ15ኛው ዓለም ዋንጫ ለመሳተፍ ወደ አሜሪካ ካቀኑ ሀገራት መካከል አንዷ በምድብ አንድ ካዘጋጀው አሜሪካ ከሮማንያና ስዊዘርላንድ ጋር የተደለደለችው ኮሎምቢያ ናት። በምድብ የመጀመሪያ ጨዋታ ከጆርጅ ሃጂዋ ሮማንያ የተጫወተችው ሀገር በሮማንያ ሶስት ለአንድ ተሸንፋ ውድድሯን ጀመረች። በዚያ ጨዋታ ብዙ ኮሎምቢያውያን ሀገራቸው ታሸንፋለች በሚል በርካታ ሀብት ንብረቶቻቸውን በቁማር ተበሉም። ኮሎምቢያ የማፊያ ምድር እንዳ አላት ይታወቃል። አደንዛዥጽ መጠጥና ቁማር እያናወዛት የጭካኞች ዓለም ሜድሊን ደግሞ የዚህ ሁሉ የጭካኔ ዓለም ዋና መናኸሪያ ነች። ቁማር የዚች መንደር ሰንደቅ እንደሆነ ይታወቃል። በእግር ኳስ ጨዋታዎች ላይ መወራረድ ደግሞ እየተለመደ ባህል ሆኗል። በተለይ ሀገራቸው ኮሎምቢያ ጨዋታ ያላት ቀን የቁማሩ ደረጃ ከቤት መኪና፣ ሀብትና ንብረት አልፎ እስከ ትዳር አጋርም ድረስ ይደርሳል። የማፊያዎች ትርምስ፣ በአልኮል መደንዘዝ፣ በአደንዛዥጽ ራስን መሳት፣ ነፍስ ማጥፋትና ሌሎች ወንጀሎች በዚያ ብርቅ አይደሉም። እነዚያ ማፊያዎች በአሜሪካ ምድር እየተደረገ ባለውም አለም ዋንጫ ቁማራቸውን አጣጥፈውታል። ሀገራቸው በሮማንያ በተረታችበት ጨዋታም ረብጣ ሚሊዮን ገንዘብ፣ መኪና፣ ቤትና ሚስቶቻቸውን የተበሉ በርካቶች ናቸው። በ994 አለም ዋንጫ የምድብ ሁለተኛ ዙር ጨዋታውን የሚያደርገው የኮሎምቢያ ቡድን ከአዘጋጅዋ አሜሪካ ይፋለማል። ጨዋታው የቡድኑን የዓለም ዋንጫ ቆይታ የሚወስን በመሆኑ ለኮሎምቢያ ወሳኝም ጨዋታ ነበር። የጨዋታ ውጤት ለቡድኑ ውጤት ሴት ብቻ ሳይሆን በመጀመሪያ ጨዋታ የተበሉትን ለማስመለስ እጥፉን ጨምረው ቁማራቸውን ላደሩት የሚድሊን አውሬዎቹም ጭምር አሳሳቢ ነበር። ኮሎምቢያ ካዘጋጀው አሜሪካ በተጫወተችበት ዕለትም እንዲሆንም አሜሪካን ለመግጠም በካርሎስ ቫልድራማ እየተመራ ሜዳ የገባው የኮሎምቢያ ቡድን በውድድሩ ለመቆየት ግድ ከዚህ ጨዋታ ነጥብ ማግኘት የነበረበት ቢሆንም በአሜሪካ ሁለት ለአንድ በሆነ ውጤት ተሸንፎ ከውድድሩ ተሰናብቷል። በጨዋታው 35ኛው ደቂቃ ላይ የኮሎምቢያው ተከላካይ አንድሪያስ ኤስኮባር በራሱ መረብ ላይ ያስቆጠራት ግብ በብዙዎች ዘንድ የጨዋታው ልዩነት እንደሆነች ተደርጎ ተወሰደም። ከሀገራቸው ሽንፈት በላይ የተበሉት ገንዘብ ያበሳጫቸው በርካታ የሜድሊን ማፊያዎች ለሽንፈቱ ጣታቸውን ኤስኮባር ላይ ቀሰሩም። ሜድሊን የዚያን ምሽት ኤስኮባር ላይ እርሷን ነክሳ አደረች። በዓለም ዋንጫው ለመሳተፍ ከኮሎምቢያ ተነስተው ወደ ሰሜን በማቅናት አሜሪካ የሰነበቱት ቫልድራማና ጓደኞቹ ስዊዘርላንድን ሁለት ለባዶ ካሸነፉበት የምድብ ሶስተኛ ዙር ጨዋታ በኋላ ወደ ሀገራቸው ተመለሱ። ቡድኑ የኮሎምቢያን ምድር በረገጠ በአስረኛው ቀን ግን ዓለምን ያስደነገጠ ዜና ከወደ ሜድሊን መንደር ተሰማም። ሀገሩን ወክሎ በዓለም ዋንጫው ቆይታ ያደረገውና በሁለተኛው ጨዋታ በራሱ መረብ ላይ ግብ ያስቆጠረው ተከላካይ በምሽት ክበቦች አምሽቶ መኪና ውስጥ እንደገባ በሜድሊን ማፊያዎች በተተኮሱ ስድስት ጥይቶች ተደብድቦ ተገደለም። በወቅቱ በቦታው የነበሩት የአይንማኞች ገዳዮቹ አንተ ከሃዲ፣ ይሄ በራስ ላይ ላስቆጠርከው ግብ ነው፣ ለዚያም ይሄ ይገባሃል ብለው ኤስኮባር ላይ አከታትለው መተኮሳቸውን ተናገሩም። የሜድሊን ቁማርተኞች አንድሪያስ ኤስኮባር በራሱ መረብ ላይ ግብ ስላስቆጠረ ብቻ ህይወቱን ቀሙት። ከዚያ የአንድሪያስ አሳዛኝ አጋጣሚ በኋላ ቫልድራማና አስፕሬላን የመሳሰሉ የኮሎምቢያ ከዋክብት ዳግመኛ ያንን ማሊያ ላይ ለብሱ ምለው ከሀገር ኮበለሉም። ዛሬ ላይ በኮሎምቢያ የ ማፊያዎች እንቅስቃሴ ቆሟል፣ ማለት ባይቻልም ካለፈው ጊዜ አንጻር ግን ፍጹም የሆነ መረጋጋት አለ። ያቺ የኤስኮባር ነፍስ በአገሪቱ ተንሰራፍቶ የነበረውን የማፊያ ህይወት ጨምሮ ብዙ ጉዳዮች ላይ ተጽዕኖ ነበራት። የእሱ ህይወት በዚህ መልኩ ባያልፍ ህይወት በኮሎምቢያ አሁን ካለው በላይ አስቸጋሪ ሊሆን ይችል እንደነበር መገመት አያዳግትም። ምናልባትም የኤስኮባር ሞት ለኮሎምቢያ ትንሣኤ ሆኖ ይሆኗል። ፓብሎ ኤስኮባር አንገቷን ያስደፋት ሀገር አንድሪያስ ኤስኮባር በውድ ሕይወቱ ቀና አደረጋት። ኮሎምቢያ ሁለት እስኮባር አላት፣ ሁለት የተቃራኒ ዓለም ሰዎችን በአንድ ምድር ስር። እውነትም የእናት ሆድ ዥንጉርጉር ነው። ለዚህ ተረት ከሁለቱ ኤስኮባሮች በላይ ማን ምሳሌ መሆን ይችላል? ለዛሬ በዚሁ አበቃን። በቀጣይ እስክንገናኝ ቸርቆዩልን